የኢዳል አዳሃ አረፋ በዓል ሰላም የሚሰበክበት፣ እርስ በእርስ መደጋገፍ በልዩ ሁኔታ የሚከወንበት ዕለት ነው ሲሉ በምዕራብ ጎጃም እስልምና ጉዳዮች ከፍተኛ ምክር ቤት ምክትል ሰብሳቢ አቶ ኡመር ሁሴን ተናገሩ። 1446ኛው ዓመተ ሂጅራ የኢድ አል አድሃ ረፋ በዓል የእምነቱ ተከታዮች በተገኙበት በተለያዩ ሃይማኖታዊ ክዋኔዎች በፍኖተ ሰላም ከተማ በድምቀት ተከብሯል። በፍኖተ ሰላም የነበረውን የኢድ ድባብ ደግሞ ንጉስ ስንታየው ያስቃኘናል። 1446ኛው የኢድ አልአድሃ አረፋ በዓል የእምነቱ ተከታዮች በተገኙበት በተለያዩ ሃይማኖታዊ ክዋኔዎች በፍኖተ ሰላም ከተማ ተከብረዋል። የምዕራብ ጎጃም ዞን እስልምና ጉዳዮች ከፍተኛ ምክር ቤት ምክትል ፕሬዝዳንት አቶ ኡመር ሁሴን የኢድ አልአድሃ አረፋ በዓል ሰላም የሚሰበክበት፣ እርስ በእርስ መደጋገፍ በልዩ ሁኔታ የሚከወንበት ዕለት ነው ብለዋል። እንግዲህ እስልምና ከስሙ መነሻ እንደምናደርገው የሰላም ሃይማኖት ነው ብለን እንደ እስላም የምናምነው የሰላም ሃይማኖትም ነው ስለዚህ ሰላምን የሚሰበክበት፣ ፍቅር የሚሰበክበት ሁሌም በየጁማው የሚሰበክ ቢሆንም ደግሞ በዚህ ወቅት ደግሞ ጠንከር ብሎ ጌታ የሚመለክበት ነው በዚህ በኢድ ቀን። በዚህም ብቻም አይደለም በመላው ኢድ በሚሰገድባቸው ስታዲየሞች ወይም የመስገጃ ቦታዎች ሁሉ የሚሰበከው እዝነት ነው፣ መከባበር ነው፣ መተዛዘን ነው የሚተሰበከው። ሁሌም የሚደረገው ይሄ ነው። በሁጥባችንም የምናደርገው ይህን ነው። በበዓሉ ላይ ተገኝተው መልዕክት ያስተላለፉት በብልጽግና ፓርቲ የፍኖት ሰላም ከተማ አስተዳደር ቅርንጫፍ ጽሕፈት ቤት ኃላፊ አቶ ይናስ ሞላ ህዝበ ሙስሊሙ በዓሉን ሲያከብር የተቸገሩትን በመርዳት ሊሆን እንደሚገባ አሳስበዋል። ወቅቱ አጋጥሞ የነበረው የሰላም ሁኔታ እየተረጋጋ ያለበት በመሆኑ ከፀጥታ ኃይሉ ጋር በመሆን ዘላቂ ሰላም እንዲሰፍን የድርሻቸውን እንዲወጡ ጠይቀዋል። ህዝበ ሙስሊሙ የኢዳላዳ አረፋ በዓልን ሲያከብር የተቸገሩ ወገኖችን በመደገፍ በአብሮነትና በአንድነት መንፈስ ሊሆን ይገባል። ወቅቱ የአካባቢያችን ሰላም ታውኮ የነበረበትና አሁን ላይ አንጻራዊ ሰላም የነገሰበት ሁኔታ ላይ እንዳለን ህዝበ ሙስሊሙ በመረዳት አንድም አካባቢያችሁን በመጠበቅ በሌላ በኩል መልኩ ደግሞ ከጸጥታ ኃይላችን ጎን በመሰለፍ ዘላቂ ሰላምን በማረጋገጥ ሂደት ንቁ ተሳትፎ ማድረግ ይኖርባቸዋል። በፍቅር በመቻቻልና በመረዳዳት ደስተኛ ሆነው በዓሉን እያከበሩ መሆናቸውን የገለጹት የእምነቱ ተከታዮችና የሃይማኖት አባቶች በአካባቢው ሰላም በመስፈኑ በዓሉን ማክበር መቻላቸውንና ሁሉም ለሰላም ዋጋ በመስጠት መስራት እንደሚገባ ተናግረዋል። ክብረ በዓሉን ሲያከብር ያው ሰላሙን በጠበቀ መልኩና እንደገና ደግሞ አብረን ከምንኖራቸው ወንድሞቻችን ሌላ እምነት ተከታዩ ከሆነ ወንድሞቻችን ጋር በመደጋገፍ ነው። በመተጋገዝ በመፋቀር ስሜቱ ልዩ ነው። በቃ ልክ የመጀመሪያው ዙል ሕጃ ከመጀመሪያ ቀን ይጾማል፣ ዘጠኝ ቀን ይጾማል። ከዛ ጀምሮ ለኢዱ ያለው ድባብ ልዩ ስሜት አለ። አሁን እዚህ ሜዳ ላይ ወጠን የሰገርነው ነው። አምና እዚህ አልሰገርንም ነበር ማለት ነው። የተሻለ ሰላም በማግኘታችን ነው እዚህ መጠን መስገድ የቻልነው፣ እዚህ ስታዲየም ቦታ ማለት ነው። እና ማስተላለፈው መልእክት ቢኖር የምንድነው ሁላችንም ለሰላም በጣም ፍላጎት ይኖረን ሰላም ፈላጊዎችን ይሁን። ሁላችንም የምንታዘዘውን በዚሁ ነው ሃይማኖታችን የሚያዘውም በዚሁ ነው። ሁላችንም ግን ሰላም ከሆነ ማንኛውም ሰው ተንቀሳቅሶ በአቅሙ የማድር ችሎታ ይኖረዋል ማለት ነው። በበዓሉ ዕለት ሃይማኖታዊ አስተምሮ በሚፈቅደው ህዝበ ሙስሊሙ አቅመ ደካሞችን በመርዳት ሊያከብር እንደሚገባም ተገልጿል።